እኛ ብዙ ጊዜ እንደዚህ ነገር ውስጥ አንሳተፍም፣ ግን ብዙ ጊዜ ቪዲዮ እንደዚህ ቫይራል ቦታ አለ ቁጥር ብዙ ሰዎች ሊደሉት የሚመጡ ሰዎች አሉ። እነሱ የሚደሉታል እና የገባቸው ኮፒ ሊንክ ምናምና ፎቶ ልቃልኛ ገብቶ ይሆናል ካስገባቸው። አሌክስ ስንት ቃል ትገባለ? እኔ ቃል አልገባም፣ ግን ያቅሜን አስገባሉ። ብዙዎች ያለኝ ወርስ፣ ግን ያቅሜን አስገባሉ፣ ቁጥጥር ማለት ነው

ትንሽ አብራራ ያላችሁን። እንቀጥላለን። ብሮደር ወንድምቼ ወንድማቸሁ አዶት በሊቢያ ነው። ሊቢያ ከመጣ ሁለት አመት ነው። ምኛ ባህር ለመሻር ከቤተሰብ አቅም በላይ ብር ነው የተታየኩት። በቤት የነበረ ንብረት ተሸጦ፣ የጣት ቀለበት ሁሉም ነገር ተሸጦ ነው እዚህ የደረስኩት ከብዙ ከፖሊስ ጣቢያ ከመጋዘን እናቴ አስጥታኝ እዚህ ደርሳለች። አሁን ግን ለእኔ መረስ አልቻለችም። ቀሌት እያለቀሰች በጣም ታማብኛለች። እናቴ ለእኔ መርስ ስላልቻለች እናንተ ደጋግ ኢትዮጵያን አላችሁ ጊዜ በጣም ብዙ ቪዲዮ ይሰርቻለሁ እርዱኝ ብዬ አግዙኝ ብዬ ብዙ ነገር አድርጋል። ያ ጊዜ ሊረደኝ የሚችል ሰው ግን አላገኘሁም። አሁን ግን አቤላን አግኝቼ በአቤላ አማካኝነት እናንተ ጋር መጥቻለሁ እና መርዳ የምችሉ ማገዝ የምችሉ ወንድሞቶች እያያቸው አትረፍ መቶ ብር፣ ሁለት መቶ ብር እኔን ሰፖርት ያደርገኛልና ያቅማችሁ ናል ብዙ ወንድምነቶች፣ የእናንተን እርዳታ ከመቼውም ጊዜ በላይ እያስፈልገኛል። እያያችሁ አትለፉ። መርዳ የምንችሉ አቅም ያላችሁ ሰዎች ያቅማችሁ ናል ብዙ ለእናቴ ብላችሁ ወይ ፎሎ ያረጋችሁ ፎሎ ያረጋችሁ ሁላችሁም ፎሎ ያረጋችሁ ያለበት ቦታ በጣም ብዙ ሰዎች ስላሉ ለዛ ነው ብዙ ጊዜ ድምፅ አይሰማም እና ያስተጋባል። እና መዳት ፈልጉ ሰዎች ካላችሁ ባዚ ወይ ትንሽ ነገራት በሉ መቶ ብር፣ ሀምሳ ብር መዳት ምችሉ ከሆነ ለሱ ይጠቅሟል እና ማህበር አካውንትን አሳውቀኝ። አካውንቱ እሱ ላይ ያለ ቃል ሀበሻ የሚለውን እሱ ነው ባለቤቱ እሱ ነው። ቲክቶክም እዛ አላለ እሱን ፎሎስ ስታደረጉት ፕሮፋይሉ የእሱ አካውንት ነው ያለው ፋሚሊ እና እዚህ ጋር እየገባችሁ እየተናገራችሁ መዳት እንፈልጉት ከሳምሳ ብር ሀያ ምና በጅ ያለችሁ የራሱ ቲክቶክ ነው ወይ? አዎ የራሱ ቲክቶክ ነው። ዲሎ የራሱ ቲክቶክ ነው። ሪኬስት እያላቃችሁ። ሰላም ዴናስቸው። ሰላም አሚታይ። ሰላም ዴናስ

ዲዚ እና በአሌክስ ስም አስር ሺህ ብር ትንላለው አካውንት ግን